ምክትል ጠቅላይ ሚኒስትሩ በጅማ ዞን ሰቃ ጭቁርሳ ወረዳ በመገኘት በህዝብ ተሳትፎ እየለማ ያለውን የሻይ ቅጠል ክላስተር ተዘዋውሮ ጎብኝተዋል። በዚህን ወቅት መንግስት የሻይ ልማት ኢኒሽቲቭን ለማጠናቀር ልዩ ትኩረት ሰጥቶ እየሰራ መሆኑን ነው የገለጹት። በጅማ ዞን የተሻለ ስራ እየተሰራ መሆኑንም አይተናል ብለዋል። እንግዲህ ኬንያን ተሞክሮም ወስደን የሌሎችንም ወስደን በጣም በርካታ ስራ እየተሰራ ነው። በተለይ የጅማ ዞን በዚህ ቀዳሚው እንደሆነ ይታወቃል። በአገር አቀፍ ደረጃም ጥሩ ከሚባሉ ዞኖች ውስጥ አንዱ ነው ስራ እየተሰራበት ያለው። በኦሮሚያም እንግዲህ ከነሀረርጌ ጋር ያው አንዴ አንደኛ ሁለተኛ እየተሆኑ የሚቀጥሉ ዞኖች ናቸው እና በጣም ጥሩ ስራ እየተሰራ ያለበት ሁኔታ ነው ያለው። ዛሬም እንግዲህ እዚህ የምናየው ነገር ይህንን የሚያመላክት ነው። ሰቃ ጨቆርሳ ወረዳ ህዝቡ በነቂስ ወጥቶ እንግዲህ ሻይቅጠል ሲተክል ያገኘ ነው። እኛም ሻይቅጠል ተክለናል። ጅማ ከጥንት ጀምሮ የንግድና የልማት አካባቢ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከገቢም አንፃር ከተማውም ሆነ በዞኑ በቢሊየን የሚቆጠር ገቢ መሰብሰብ ተችሏል። ይህ ደግሞ የዞኑን እድገት ያሳያል ነው ያሉት። የንግድ የልማት የለውጥ አካባቢ ነው ጅማ ከድሮ ጀምሮ ከጥንት ጀምሮ ትንሽ ሚሊዮን ብር ይሰበስብ የነበረ ከተማ አሁን ከአራት ቢሊዮን በላይ መሰብሰብ እንደቻለ በትናንትናው ጉብኝቴ አይቻለሁ። ዞኑን በተመሳሳይ ነው፣ ከ34 ቢሊዮን በላይ ማስገባት ችሏል። በፊት እንደዚህ አልነበረም። የጅማ ዞን ኦሮሚያ ክልል ውስጥ ካሉ በጣም ታታሪ የሚሰሩ የለውጥ አካባቢዎች ከሆኑ አካባቢዎች ሁሉ አንዱ ጅማ መሆኑን ይሄም በመምህራኖች ራሱ ከህዝቡ ጋር አብረው ሻይ ቅጠል በመትከል እዩዋቸው፣ እንደ ሞዴል በጣም ማመስገን እፈልጋለሁ። በብዙ ድካሚ እየለማ ያለውን የሻይ ልማት ኢኒሽቲቭ መንግስት ፋብሪካ በመትከል ቀጣይነቱን ያረጋግጣልን ብለዋል። በጣም ለፍታችሁ ብዙ ቢሊየን አወጣችሁ ነው ይችን ችግኝ እዚህ ያደረሳችኋል፣ ቀላል አይደለም። ይሄም የመጨረሻው ግባችን አይደለም። የመጨረሻው ግባችን ሻይ ቅጠል አምርቶ እናንተን ተጠቃሚ ማድረግ ነው። ይህንን የሻይ ቅጠል ልማታችሁን ደግሞ ወደ ፋብሪካ ተቀይሮ በእያንዳንዳችሁ ውስጥ አሁን እንዳሳያችሁት የስራ ተነሳሽነት ብዙ ሻይ ቅጠል በማምረት ደግሞ ብዙ ተጠቃሚ እንድትሆኑ የፌዴራል መንግስትን ከክልሉ መንግስት ጋር የሚሰራ ይሆናል። ምክትል ጠቅላይ ሚኒስትሩ የተለያዩ የልማት ስራዎችን ተዘዋውሮ ጎብኝተዋል።